ሚዲያ ፕሮግራም ላይ አየር ሰዓት በምን አይነት መልኩ ነው ወረዳዎች መግዛት እንዳለባቸው፣ በ10 ደቂቃ፣ በ15 ደቂቃ ወይ በ20 ደቂቃ፣ አቅማችን በሚፈቅደው ለግማሽ ሰዓት፣ ይህንን ገዝተን እዚህ ወረዳ ላይ የተሰሩ ስራዎች እንዲቀርብልን፣ ህዝቡ ያላቸውን ሀሳብ እዛ የሚገልጹበት ይህንን አስበናል። እኛም የአየር ሰዓት አመቻችተን እንገዛለን። የተከበራችሁ እና የተወደዳችሁ ውድ ተመልካቾቻችን በሸርቆሌ ከተማ በመሀል ከተማው ላይ ነው የምንገኘው። የቤኒሻንጉል ጉሙዝ ሚዲያ ቢጂኤም ትልቅ ዝግጅት እያሰናዳ ነው የሚገኘው። ሸርቆሌ ደግሞ እንግዶቿን ለመቀበል ሽር ጉድ እያለች ነው። ከተማው መውቅደ ደመቅ ማለት ጀምረዋል። በዛሬው ቆይታችን ከሸርቆሌ ወረዳ ዋና አስተዳዳሪ ከአቶ አሰማኒ ሀሰን ጋር ቆይታ እናደርጋለን። በቀጥታ ወደ እሳቸው አመራቸዋለሁኝ። አመሰግናለሁኝ። የሸርቆሌ ከተማ የሸርቆሌ ወረዳ የቤኒሻንጉል ጉሙዝ ሚዲያን አንድ እርምጃ ወደፊት ለማሳደግ ቀዳሚውን ድርሻ በመያዝ ትልቅ የገቢ ማሰባሰቢያ መድረክ እየተዘጋጀ ነው የሚገኘው። ና እንግዶቻችሁን ለመቀበል በምን ዝግጅት ላይ ነው የምትገኙት? እስኪ እንደው በዚህ እንጀምራለን። እንግዶቻችን ለመቀበል ና እና የቤኒሻንጉል ሚዲያ በሚመለከት የሚናደረገው ገቢ ማሰባሰቢያ ፕሮግራም በጣም ተዘጋጅተናል። እንደ ወረዳ አጠቃላይ ይህንን ወረዳ ያው እንደሚታወቀው በ19 ቀበሌ የታቀፈ ወረዳ ነው ይህንን ሁሉም አስራ ዘጠኝ ቀበሌ በየማዕከላቱ ውይቶች ተደርጓል። ህዝቡ በደማቅ ሁኔታ አቀባበል እንዲያደረግ ና ከዛም ደግሞ ባለፈ ይህንን በዚህ ቢጂኤም ለማሳደግ ና የሚሰሩ ስራዎችን ለማስተዋወቅ በዚህ ወረዳም አልፎም እንደ ዞንም እንደ ክልልም የተደረጉ ያሉ እንቅስቃሴዎችም የሚዲያ ሽፋን እንዲያገኝ ህዝቡም አወር ተደርጎ ግንዛቤ ይዘዋላ። በዛ ልክም ተዘጋጅተዋል ለገቢ ማሰባሰቢያ ፕሮግራም። ያው ቀሪ ቃናቶቹ ወይም ጥቅት የቀረችው ቃናት ያንን እየተጠባበቅን ነው፣ ዝግጅት ላይ ነን ያለ ነው። እንግዶቻችን ደግሞ ያው እንደሚታወቀው ዛሬም ገብተዋል። አቀባበልም አድርገንላቸዋል። በዛም ልክ ቀጥታ እነሱም እኛ ኮሚቴዎች ጋር ተቀላቅሎ ወደ ስራ ገብተዋል። የቤኒሻንጉል ጉሙዝ ሚዲያ ቢጂኤም በሰባት ቋንቋዎች ነው ስርጭቱን ያከናወነ የሚገኘው ዓለም አቀፍ ተደማጭነት ያለው ሚዲያ ነው። ቢጂኤም ለእናንተ ምናቸው? ቤኒሻንጉል ሚዲያ ወይም ቢጂኤም ብዙ አመታትን ባያስቆጥርም በዚች አጭር አመታትም ከተጀመረ ወደ ስራ ከገባ ወዲህ ለዚህ ሸርቆለ ወረዳም በጣም ትልቅ አስተዋጽኦ አብርክተዋል። አንደኛ እንደ ስራ እንደ መንግስት የተሰሩ ስራዎችን በማስተዋወቅ ሁለተኛ፣ እንደ ህዝብም ህዝብ ውስጥም ራሱ የተደበቁ ባህሎችም ካልቸሮችም ጠቃሚ ጠቃሚ ባህሎች አሁን በተለይ የስራ ባህሪም ከማሳደግ ይህንን እያስተዋወቀ በጣም ጠቅሞናል። ሌላም ከተማው ራሱ እንደኛ የቢዝነስ ሴንተር ከመሆኑም አንጻር እና ለዚህ አይን የኢትዮጵያ አይን ሂዳሴ ግድብ ቅርብ ከመሆኑም አንጻር በዛም ልክ ከተማችን ምን እንደሚመስል ለሌሎቹ ኢትዮጵያ ክልሎች እና ወይ ለኢትዮጵያ ከተሞች ወይ ለኢትዮጵያ ህዝብ እንዲታወቅ መደረጉም ይሄ በጣም ጠቅሞናልእና በተለይ በተለይ አሁን የሸርቆሌ ነዋሪ በሙሉ ይሄን ነው ሀሳብ እየሰጡበትና አንተዋወቅም ነበር። ሌሎች ጋም ደግሞ አስተዋውቆናል። የምንሰራቸው ስራዎችም ኢኮኖሚካሊ፣ ፖለቲካሊ፣ ማህበራዊ ሁሉም ያስተዋወቀበት ሁኔታ ነው። እኛም ራሳችን የት ነን ያለ ነው የሚለውን ነገር ህዝቡ ያወቀበትና እኛም ራሳችን ያወቅንበት ሁኔታ ነው። ስለዚህ ቢጂኤም ባጭሩ በጣም ጠቃሚና ይህንን እናሳድገዋለን። በገቢ ማሰባሰብም አቅማችን በፈቅደው እንደ ወረዳም እንደ ከተማም እንደ ሸርቆሌ ከተማ በዋነኝነት እንደ መዘጋጃም ይሄንን ቢጂኤም በሚል አይነት መልኩ ማሳደግ እንዳለብን የሚለውን ነገር እንዲጠናከር ይሄንን በጣም ሙሉ ሀላፊነትን ወስደን እንሰራለን ነው እንግዲህ የገቢ ማሰባሰቢያው በተለያየ መልክ ሊሆን ይችላል በምን በምን መልክ ነው ዝግጅቱ ምንድን ነው በዋናነት የሚቀርብ እስኪ ዘርዘር ያሉት ገቢ ማሰባሰቢያ ፕሮግራም ላይ ያው የተለያዩ ነገሮችም ዝግጅት አድርገናል። እንደኛ በክልሉ መንግስት ኮሚኒኬሽን ጋርና ቢጂኤም ጋር በመነጋገር እንደኛ የታተሙ ቲሸርቶች አሉ። በዛም ገቢ መሰብሰብ ይቻላል። ሌላም ደግሞ የቁልፍ መያዣም አለ። ሌላም እኛም እንደ ወረዳም የጨመር ናቸው። አሁን ገበያ አጠቃላይ እዛው ግቢ፣ የትምህርት ቤት ግቢ እዛ ገብተን አሁን እቃዎችን በሙሉ እዛ ሱቁ የሚሸጡ እቃዎች ከአልባሳትም ጀምሮ ከምግብ እህሎች ጋርም ጀምሮ ከሌሎች ጥራጥሬ ነገሮችም አጠቃላይ እዛ ተስብቶ እንዲሸጥ እና ይህንን ገቢ እንዲሰበሰብ በዛ ልክም አቅደናል። በዛም ልክ ነው እንሰበስባለን ብለን ያሰብነው። ሌላ የመግቢያም ራሱም ከሁለት መቶ ሁለት መቶ በላይ እንዲከፈል ያንዳንዱ ግለሰብ እዛ የሚገባም ይህንን ከፍሎ መግባት እንዳለበት በትኬት ሌሎችም ሎተሪዎችም እያዘጋጀን በዛም ልክ ገቢ እንሰበስባለን ነው አሁን ያሰብነው። ያው በዛ ልክ ማሳደግ ነው። ሌላም ደግሞ ባለሀብቶቹ አወያይተናል። በዚህ ላይ ትልቅ ሚና መጫወት እንዳለባቸው ቃል መግባት አለባቸው በግላቸው ሌላም ጫረታ ለጨረታ የሚቀርቡ ነገሮች አሉ፣ ተዘጋጅተዋል። ይህንን ለምሳሌ ባህላችን እንዲያስተዋውቅልን እግረ መንገድ በተለይ ቤኒሸንጉል ሊያስተዋውቅ ቤኒሸንጉል ብሄረሰብ ሊያስተዋውቅ የሚችል አሊብሪክ በዛልክም ተዘጋጅተዋል። ይህንን ለጨረታም ይቀርባል። ይሄንን ጀላ ምን ነው ጀላቢያ ይሄ ጀላቢያም ተዘጋጅተዋል፣ ያው የባህል ልብስ ቤኒሸንጉል ባህላዊ ልብስ ለእግረ መንገድ ያስተዋውቅልናል። ሁለተኛም ደግሞ ገቢ ማሰባሰብም ያግዘናል። እነዚህ እነዚህ ነገሮችም ተዘጋጅተዋልና ይህንን ነው በትንሹ ሌሎችም ይኖራሉ። በጣም እናመሰግናለን። ያው የብንሻንጉል ሚዲያ ሚያዚያ አምስት በአሱሳ ዞን በሸርቆሌ ወረዳ ባረግነው ዝግጅት እንዳጠቃላይ እንቅስቃሴውን ብመለከት ከዞን እስከ ወረዳ እስከ ቀበሌ አሁን ያለው እንቅስቃሴ ለማየት ሞክረናል። በጣም ጥሩ ነው። ዋና አላማው እንግዲህ የቢጂኤምን ከማስተዋወቅ ጀምሮ፣ ሁለተኛ የቢጂኤም ካለበት ሁኔታ ሌሎች የደረሱበት ተቋማት የደረሱበት ደረጃ እድገቱን ለማሳደግ በሚል ከሚያጋጥሙ ችግሮች ለማቃለል ሲባል በሸርቆሌ ወረዳ፣ በኩርሙክ እና በመንጌ ፕሮግራም ከዞኑ ጋር ተስማምተን ኦልሬዲ ስራ ጀምረናል። አሁን ስራው በአሁኑ ሰዓት ሲታይ በጥሩ ደረጃ ነው የሄደ ያለው። እንደ አጠቃላይ ያለው እንቅስቃሴ ተስፋ ሰጪ ናቸው። ቀጣይ ችግሮቻችን ይቀርፋል የሚል እምነት ነው ያለ ነው። ሚዲያው በአሁኑ ሰዓት በሰባት ቋንቋዎች ነው የሰራ ያለው። እነዚህን ደግሞ የበለጠ የሚጎሉትን ነገሮች ስናሟላ የበለጠውን መረጃዎችን ያደርሳሉ የሚል እምነት ነው ያለን። አሁንም ቢሆን ከቢጂኤም ጋር እንዲቆሙ እንፈልጋለን። ቢጂኤም የህዝብ ነው የሚል

ተነሳሽነት እንዴት አያችሁ? ከማህበረሰቡ እያገኛችሁት ያለው መልስ ምንድ ነው? ምን ይመስላል የማህበረሰቡ ተነሳሽነት? በጣም እጅግ እጅግ በጣም ጥሩ ነው። በጣም የተመዘገነ ነው። አንደኛ ቅድም እንዳልኩት በየማዕከላቱ ውይይቶች ተደርጓል። በዚህ ጉዳይ ላይ መሳተፍ እንዲችሉ ውይይቶቹ ተደርጓል። ያው በዋነኝነት የነሱም አሁን በጣም ደስተኞች ናቸው። ደስተኞች ሲል ያው የምንጠብቀው በነገ በዋዜማው ላይ ወይም ቅዳሜ ላይ ሁሉም እዚህ ገብቶ ከዛ በኋላ በዋና ፕሮግራም ላይ እሁድም በቂ ተሳትፎ እንዲያረጉ ይህንን ሁሉም በሀሳብም በአስተያየትም የገለጹበት ሁኔታ ነበር። ይህንን ነው በዚህ መልኩ ነው ያረጋገጥ ነው ማለት ነው። አጠቃላይ እንደሸርቆሌ ወረዳ ትክክለኛ የህዝብ ድምጽ መሆኑ እንዲያረጋግጥ ማህበረሰቡ በሚዲያው እንዲረካ ለሚዲያ ባለሙያዎች ለጋዜጠኞች፣ ለተቋሙ ማኔጅመንት አባላት አጠቃላይ እንደሆነኛ አስብ ምን የምንመክረው አሁን ለዚህ ሚዲያ ፕሮግራም ላይ እንደኛ እንዲመቻችልን የምንፈልገው አየር ሰዓት በምን አይነት መልኩ ነው ወረዳዎች መግዛት እንዳለባቸው እኛም በዋነኝነት መግዛት እንፈልጋለን። ይህንን እንዲመቻችልን ምክንያቱም በአስር ደቂቃ በአስራ አምስት ደቂቃ ወይ በሀያ ደቂቃ አቅማችን በሚፈቅደው ለግማሽ ሰዓት ይህንን ገዝተን እዚህ ወረዳ ላይ የተሰሩ ስራዎች እንዲቀርብልን ወይም እዛ ጋር እንዲታይልን፣ ህዝቡ የሚያነሳቸውም ጥያቄዎች ወይም ያላቸውን ሀሳብ እዛ የሚገልጹበት ይህንን አስበናል። እኛም የአየር ሰዓት አመቻችተን እንገዛለን። ይህንን ደግሞ እንዲታግዙን ሁለተኛ አንዳንድ ቴክኒካል ጉዳዮች ላይ በዛ ዙሪያ ላይ ባለሙያዎቹ ተወሰነ ግንዛቤ ቢሰጣቸውና ስልጠና ቢሰጣቸው እዚ ወረዳ ላይ መጥቶ ደግሞ እንዴት ግንኙነታቸው መጠናከር እንዳለበት ቢጂኤም ጋር ይህንን ሀሳብ ተቀብላችሁ እገዛ ቢታደረጉልን ነው። ይህንን ከተሰራ በህዝብ በኩል ያለው ጉዳይ ይሄ የእኛ ጉዳይ ነው የሚሆነው። ይህንን ለማለት ነው። መሰለኝ አሁን በሸርቆሌ ወረዳ እስከ ዛሬ ባለው እንቅስቃሴ በጣም ጥሩ ደረጃ ላይ ነው። ስለዚህ በዚህ ፕሮግራም ላይ የቢጂኤም እድገትን ለማሳደግ የቢጂኤም እንደ ሌሎች ተወዳዳሪ እንዲሆን ለማድረግ የበኩላቸውን እንቅስቃሴ ያደረጉ አካላት እያመሰገንኩ ሁሉም እንደ ዞን እንደ አሱሳ ዞን በቅርበት ያሉ ወረዳዎች ሚያዝያ አምስት ላይ ሸርቆሌ ላይ ተገናኝተን ቢጂኤምን እናሳድግ በሚል መሪ እንዲገኙልን አሁን በድጋሜ ጥሪ ያስተላልፋል። የመጀመሪያው ገቢ ማሰባሰቢያ መድረክ በሸርቆሌ ከተማ ነው ዝግጅት ነው ይቀጥላል። በሌሎች ወረዳዎች ላይም በክልላችን ነው የሚሆነው። ነው እስኪ እንደው ሌሎችም በዚህ ልክ እንዲዘጋጁ ሚዲያውን የኔ ብለን እንድናሳድገው እስኪ ሌሎችም ወረዳዎች ልክ እንድታስተላልፉ፣ አሁን ያለኝ መልእክት ያው ይህንን ወረዳ ገቢ ማሰባሰብ ላይ ትኩረት ሰጥቶ እንዲሰራ፣ ይህንን ቢጂኤም ለማሳደግና ለማጠናከር ያለኝ መልእክት ሌሎች ወረዳዎች በዚህ ልክ መሳተፍ አለባቸው። እኛም ያው ዝግጅቱ ማጠናቀናል። ያው በዚህ ዝግጅት ላይ ወይ በዚህ ፕሮግራም ላይ ደግሞ ሞቶ እኛ ጋር እንዲሳተፉ ጥሪያችን እናስተላልፋለን። ይሄ አጠቃላይ በተለይ በዋነኝነት አሶሳ ዞን ስር ያሉ ወረዳዎች እንደ ክልልም ይህንን በእኛ በኩልም ጥሪ እናስተላልፋለን፣ በሌሎች በኩል ጥሪ እንዲተላለፍልን እናደርጋለን። ምክንያቱም ይህንን ዝግጅት አጠናቀናል በእኛ በኩል። ስለዚህ ቅዳሜም ሁሉም ወረዳዎች እዚህ ገብቶ አቀባበል እናደርግላችኋለን። ከዛም እኛ ጋም ቆይቶ እስከ እሁድም በሁሉም ነገር ላይ እኛም እንችላችኋለን፣ እናመቻችላችኋለን። ለምን ይህንን የሚዲያ ጉዳይ የሁላችንም እና አንዱ ለዚህ ልማት ቁልፍ የሆነ ያለውን የሚዲያ ጉዳይ ነው። ስለዚህ ይሄ መጠናከር አለበትና ሌሎች ወረዳዎች ወዝዶ ደግሞ በዚህ ልክ ዝግጅት ተደርጎ እኛም ሁላችንም እንድንሳተፍና እንድናጠናክር ጥሪያችንን እናስተላልፋለን። አሁንም ቢሆን ያው የምንለው ወረዳዎች ባለን ዝግጅት እና ባለን ፕሮግራም እንዲሳተፉልን ድጋሜ ጥሬ ማቅረብ እፈልጋለሁ። ሁለተኛ ቢጂኤም ባለሙያዎች እና እዚህ ታች ያለን ወረዳ አካባቢ ያለን ሰዎች ያው በተለይ ባለሙያ አካባቢ በምን አይነት መልኩ ተጠናክሮ ምክንያቱም ስናይ ትንሽ አንዳንድ ባለሙያዎች ከግንዛቤ ጥረት ጋም ተያይዞ መሰራት ያለባቸው ስራዎችም እየተሰረ ስላልሆነ ይህንን ወዝዳችሁ ቢታጠናክሩልን ይህልን ለማለት ነው። መጨረሻ አስተያየትን አመሰግናለሁ። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን እስካሁን እንግዲህ ስትከታተሉት የነበረውም በሸርቆሌ ወረዳ ዋና አስተዳዳሪ ከአቶ አሰማኒ ሀሰን ጋር ነበር ቆይታ እያደረግ ነው የቤኒሻንጉል ጉሙዝ ሚዲያ በሰባት ቋንቋዎች ዓለም አቀፍ ተደራሽ ሆኖ ነው የሚገኘው። በኤፍኤም በቴሌቪዥን በተቋሙ ድረገጾችም በንቁ ተሳትፎ መረጃዎች ለማህበረሰቡ የደረሱ ይገኛሉ። በዚህ ሂደት ላይ እንግዲህ ሚዲያው በኢኮኖሚ ካልታገዘ ወደፊት የሚመጡ ተፎካካሪ ሆኖ ለመውጣት ወደፊት ያሉ መንገዶችን ለመጓዝ ትንሽ አቅም ስለሚፈልግ ወረዳዎች በዚህ መልኩ ዝግጅት እያደረጉ የኔ ብለው እንዳሳድጉት ይፈልጋለን። ሚዲያውም በየትኛውም የክልላችን አካባቢዎች በየትኛውም የሀገራችን ጠርዝ ተንቀሳቅሶ መረጃዎችን በተደራጀ መልኩ ለማህበረሰቡ የሚያደርስ ነው የሚሆነው። ሚያዚያ አምስት ሸርቆሌ ከተማ ላይ የማይቀርብበት ትልቅ ድግስ ተደግሷል። እናንተም እንደሰማችሁት እንግዲህ ዋና አስተዳዳሪ ወይም የወረዳው አባት አደራ ብለዋል፣ ለሁሉም ወረዳዎች ለሁሉም የክልላችን ነዋሪዎች መጥታችሁ ከድግሳችን ተካፋይ እንድትሆኑ መጥታችሁ ቢጂኤም እንድናሳድግ ብለዋል። ጥሪውን በማድመጥ ሁላችንም ሚያዝያ አምስት እንደምንሰባሰብ ተስፋ አደርጋለሁኝ። ተመልካቾች የነበረን ቆይታ ይህን ይመስል ነበረም። አቶ አሰማኒ እጅግ በጣም ከልብ አመሰግናለሁ።